ሰፈር ውስጥ በሚደረግ ውል መነሻነት ፍርድ ቤት የቀረበ ክርክርን መሰረት አድርጎ ፍርድ ቤቶች ውሉ ላይ ያለው ፊርማ የሻጭ ነው ወይስ አይደለም የሚል የፎረንሲክ ምርመራ ቢያዙና ሻጭ ደግሞ አይ፣ ይሄን ውል አልፈጸምኩም አላውቀውም፣ እንዲህ የሚባል የመንደር ውል የለም የሚል ክርክር ቢያቀርብ ሕጋዊ ውጤቱ ምን ሊሆን ይችላል? ጠበቃና የሕግ አማካሪ ሙልቀን ሰይድ ነኝ። እንግዲህ በተለይም የማይንቀሳቀሱ ንብረቶች እንዲሁም ደግሞ ሕጉ በልዩነት ሁኔታ ስፔሻል ሙቨብል ብሎ በመንደር ውስጥ ውል ሊደረግባቸው አይገባም፣ አላይ ደግሞ ሽያጩ መከናወን ያለበት በውልና ማስረጃ ወይም ደግሞ ውል ለማዋዋል ስልጣን በተሰጠው ተቋም ዘንድ ነው ብሎ ለይቶ ያስቀመጣቸውን ንብረቶች በተመለከተ በአንድም ይሁን በሌላ ምክንያት መንደር ውስጥ ውል ሲደረግ ይስተዋላል። እነዚህን ውል መነሻ አድርጎ አያሌ የሆኑ ክርክሮች ፍርድ ቤት ይቀርቡና ፍርድ ቤት ግራቀኙን ክርክር በሚያከራከር ጊዜ ሻጭ ይሄን የመንደር ውል አላውቀውም ብሎ የክደት ቃሉን ይሰጣል። ገዢ ደግሞ የለም ምንም እንኳን መንደር ውስጥ ብንፈራረምም ፊርማው የሱ ነው፣ ፈርሞልኛል ሚል ሀሳብ ያነሳል። ችሎቱ ውሉ ላይ ያለው ፊርማ በፎሬንሲክ ምርመራ ተረጋግጦ እንዲመጣ ትዛዝ ቢሰጥና በፎሬንሲክ ምርመራ ተረጋግጦ ሲመጣ ውሉ ላይ ያለው ፊርማ የሻጭ ሆኖ ቢገኝ ሻጭ በግልጽ ሁሉን ክዶ የተከራከረው ክርክር ህጋዊ ውጤቱ ምን ሊሆን ይችላል ሚለው የፌዴራል ጠቅላይ ፍርድ ቤት ሰበር ድረስ ደርሶ ሰበርም በመዝገብ ቁጥር 1857 ላይ አስገዳጅ የህግ ትርጓሜ ሰጥቷል። ሰበሩም እንዳለው እንግዲህ የሽያጭ ውል ህጋዊ ውጤት የሚኖረው መንደር ውስጥ የተደረገ ሽያጭ ውል ህጋዊ ስቴት የሚኖረው ግራ ቀኙ ከተማመኑ ነው በማለት ከአሁን ቀደም አቋም ይዞበት የነበረ በመሆኑ ግራቀኙ ተካክደው በተለይም ደግሞ ሻጩ ውሉ የለም ብሎ በግልጽ የክደት ቃሉን በሰጠበት ሁኔታ በፎሬንሲክ ምርመራ ሲደረግ ግን ፊርማው የእሱ መሆኑ ቢረጋገጥ ይሄ ውል ሕጋዊ ውጤት ሊኖረው አይገባም በሚል ወይም ደግሞ ሽያጩን ሊያጸናው አይገባም የሚል አቋም ይዟል። ሰበር በዚህ መዝገብ ላይ እንዳለው በፎሬንሲክ ምርመራ ፊርማው የሻጭ መሆኑ መረጋገጡ የሚጠቅመው ተዋዋይ ወገኖች ወደ ነበሩበት እንዲመለሱ ነው እንጂ ውሉን ለማጽናት አይደለም በሚል ወስኗል። ስለዚህ ውጤቱ ምንድን ነው የሚሆነው? ክዶ ተከራክሮ ፎሬንሲክ ሲመረመር ፊርማው የሱ መሆኑ ከተረጋገጠ፣ በሕግ ዘንድ የሚኖረው ውጤት የወሰደው ገንዘብ ካለ በሽያጭ ሂደት ውስጥ እሱን ገንዘብ እንዲመልስ ያደርገዋል እንጂ ውሉ ይጸናል ወይም ደግሞ ገዢ የገዛውን ንብረት ይይዛል ወይም ባለቤት ይሆናል ማለት አይደለም። ስለዚህ በፎረንሲክ መረጋገጡ የሚጠቅመው የተከፈለ ገንዘብ ካለ እሱን ለመውሰድና ሻጭ እና ገዢ ውሉ ከመፈጸሙ በፊት ወደ ነበሩበት እንዲመለሱ ለማስቻል ነው እንጂ ውሉን ለማጽናት አይደለም በሚል ሊታሰብበት ይገባል። ለቤቱ አዲስ የሆናችሁ ፕላስ ምልክቷን ተጭናችሁ ፎሎ አድርጉን።